ነገር ነገር ሰዎች ነው ማሻ አላህ ኢማም የት መስጅድ ነው ዱባይ መስጅድ አህመድ መሐመድ ልሞላ የሚባል መስጅድ አለ። ዱባይ ከተማ ማሪና እዛ ነው እና በዚያ ነው የሚተዳደረው፣ ቤተሰቦቼ የሚያስተዳድሩት። ከሰጡኝ መልካም ነገሮች መሀል አንዱ አንተ ነህ። ሙሉነቴ ባንተ ነው። መጫወት ሲያስፈልገኝ እንደ ጓደኛ የምታቃልደኝ እርዳታ ሲያስፈልገኝ ቀድመሃለው ምትለኝ ሰዎች በነኩኝ ሰዓት እንደ ወንድም መከታ ምትሆነኝ በተሳሳትኩ ሰዓት የምታረመኝ በእኔ ሕይወት ውስጥ ሁሉንም የተለየ ቦታ ልቤ ውስጥ አለ። በደስታና በመልካም ጊዜዎች ብቻ ሳይሆን በሁሉም ሁኔታዎች አብሬ ለመሆን ቃል እገባለሁ። እወድሃለው አከብረሃለኝ። ይዋል የእኔ ሚስት፣ ባንቺን ወደለኛ የሆንኩት ትልቅ ውስጦታዊ ነው። የኔ ስስቴ፣ የእኔ ጠንካራ ሴት፣ በሀዘኔም በደስታ የሚያልተለየሽኝ ህይወቴ ያው የኔ ነቢ እንዳሉት ሴቶችን አደራ፣ ቃላቸውንም በደንብ በመተግበር በመሐባና በደስታ ላይ ደስታ ጨምረን እንኖራለን። የኔ ሚስታ አመሰግናለሁ። አላህ መሐባችንን ጨምሮ ጨምሮ ጀነት ልፍርድ ያስገባል። አሚን። ዛሬ የተለየቀን ነው ወላሂ ነው ላችሁ። ግን ራስክ ነክ ነው። ቆይ ራስክ ነክ ወይስ በሱ ድምጽ ቀርተህልና ራስክ ነክ። አልሐምዱሊላህ በሰላም

አላህ የተመሰገነ ይሁን በባሪያው ላይ ይህን መጽሐፍ ላወረደው መጣመምን ያላደረገበት። ከዛ መጨረሻ ላይ ይመጣና ምንድን ነው መሀል ላይ ይመጣና አያውቁም፣ በሚናገሩበት ነገር ላይ እውቀት የላቸውም። ከዛ ጨምሮ ለአባቶቻቸውም ቢሆን ለእኔ በጣም ፓወርፉል መልእክት ነበር። የእነሱን መንገድ እስካልተከተልክ ድረስ አይከተሉህም። በጣም ብዙ ፓወርፉል የነ ሙሳና የነ ከድርን የመተናነስን የሙሳን እንዴት ይበልጠኛል አይደለም የተናገረው አሳየኝ፣ ይህ ባህሪያን አሳየኝ፣ ልከተለው፣ ልማር ከሱ በጣም ደስ የሚል ፓወርፉል ሆነና፣ በጣም የማዳምጠው የመጀመሪያ ቁራን ሳዳምጥ ሱረቱል ካፍንና ሱረቱል አንቢያን ነበርና የነበረኝ በስልኬ ማለት ነውና፣ ቴንክዩ በጣም ወላሂ፣ የዛን ጊዜ ነው ያስታወቀኝና ጀዛከላላሁ ኸይረ ከነም እድሉን ስላሰጣችሁ በጣም አመሰግናለሁ። አነዋርንም የአዲስ ቤትን ለመጀመሪያ ጊዜ በጉባቴ በጣም ደስተኛ ነኝ። ታሪኩንም እየሰማው ነበር፣ ብዙ ነገር ተምሬያለሁ። ሁላችሁም በጣም ነው የምወዳችሁ። ለአላህ በየ በጣም አመሰግናለሁ። ሁላችሁም ፎሎ አርጉት፣ 454 ሰዎች ፎሎ አርጉት፣ ፎሎ አርግ ያለው መቅራት ስትፈልግ ደግሞ ከነዛ ደግሞ ከፈለጋቸው ሁሉ የምናሳያቸው እየከፈት ሁላችን ማሳየት እንችላለን። ስለዚህ ወገኖቻችን መጀመሪያ መጽሐፋቸው ለምድረው ሲባል ጸሐፊዎቹ ራሱ ትክክለኛ ሰዎች አልነበሩም። ሲቀጥል መጽሐፉ ራሱ ተቃጥሎ ጠፍቷል። የተቃጠለ መጽሐፍ እና የጠፋ መጽሐፍ እንዴት ብሎ አምላክ ቃል ሊባል ይችላል? ኦልሬዲ እኮ መጽሐፉ የለም። ከጀማ ጥንታዊ ጊዜ የነበረው መጽሐፍ የለም። እንደ ሽንኩር ተከትፏል፣ እንደ ሽንኩር ተከትፎ ጠፍቷል። ኦልሬዲ ተመከቱት መጽሐፍ ግን ጥንታዊ መጽሐፍ ቅዱስ ይሄ ነው የለም፣ አይታይም። ራሱ ይሁት ተበልቶ ያለቀ ነው። ክትፍታፊ ነው። ይህን ክትፍታፊ መጽሐፍ እንዴት ብለን ያምላቃል ብለን ልንጠቀም የምችለው እንደዚህ ች የምታቅ ቁራጭ ወረቀት እንዴት ብለን ያምላቃል የምትሆ። አምላክ መጽሐፉን አይጠብቅም። ክርስቲያኑ ወገኖቻችን አይጠብቅም። መጽሐፉ ጥያቄ ይሄ ነው። ለማንኛውም አላሰዝም። ኢንሻላህ የቀሩ ፖይንቶችም አሉ። የተናገሩ ወንድሞች አውሩና፣ ከዛ ደግሞ ኢንሻላህ ደግሞ ጨምራለሁ። ሀሳብ ካለ ቀጥሎ ወንድሞች ተመልሶልሃል? ገብቷል በደንብ ተመልሶልኛል። እስልምና እኮ ሰላም የሰላም ትርጉሙ ራሱ ሰላም እንደሆንም ስሰማ አለው። ሁለተኛ እኔ ታናሽ እህቴ ሙስሊም ነች፣ እኔ ክርስቲያን ነኝ። አንድ ቀንም የእሷን ሃይማኖት ላይ እንትን ኖሮኝ አያውቅም። ጥያቄ ጥያቄ ስልክ የእሷን ተቀበለው ነው የምትኖረው እኔም ደግሞ ክርስትና አክብራ ነው የምትኖረው። በጣም ተዋድን ማለት እንድናቀ እንዳበት ልጅ ነ ግድ ነው አሁን በእናንተ መካከል አይደለም መሰለ ክያዬ አላህ በቁርአን ምን ይለናል መሰለ፣ ላ ኢክራሃ ፊዲን ነው፣ ሰዎችም በእምነት ማስገደድ የለም ነው። የፈለገው የአምራ የአምና፣ ያልፈለገው ደግሞ አያምንም። እናንተ ከአላህ ውጭ አማልክትን የያዛችሁ ሰዎች ይቅርታ፣ አላ ስብን ታላ በቁርኑ ሲነግረን ምንድን ነው እነዛ ከአላህ ውጭ አማልክትን አደርገው የያዙትን ሰዎች አምላኮቻችሁን አትሳደቡባቸው። ለምን ኢስላም በጣም ሎጂካል የሆነ እምነት ነው። ምክንያቱም እኔ አንተን አምላክ ከሰደብኩ አንተ ምን ታደርጋለህ? ክያ የኔን አምላክ መልሰህ ትሰድባለህ። ስለዚህ እነዛ ሰዎች በስህተት አላህን እንዳይሳደቡ እናንተ ሙስሊሞች ወይ እናንተ አማኞች ወይ ምን አታደርጉ ተብለን ተከልክለናል። የሌሎች ሰዎች የሚያምኑባቸውን ነገራቶች አትሳደቡ ተብሎ ተከልክሏል። እና ዲነል ስላም ሁሉ የሚያስተምረው ሰላም ነው መሰለ ትልቁ ያስተምሮቱን ቤዙን ስትመለከተው ምንድን ነው በእስልምና ውስጥ አንድን ነብስ እንግዲህ ብዙ ጊዜ የምንከሰስበት ፖይንት አለ እና እኔ አንተም ብገድልህ እንደምጸድቅ ተደርጎ ይነገራል እና ያ ኮምፕሊትሊ ከእስልምና አስተምሮት የወጣ ነው። አላህ በቁርአኑ ምን ይለናል መሰለህ? አንድን ነፍስ ብናጠፋ፣ ለምሳሌ እኔ አንተን ምንም ሳታደርግ ብገለህ፣ አላህ ሱብሃነ ወተዓላ የሚጠይቀኝ ስንት ሰዎችን እንዳጠፋው የሚጠይቀኝ ይመስላል? ክያ እስኪ እኔ አንተ ዝብ እየገደልኩ ምንም ሳታደርግ ክርስቲያን ስለሆኖቻ ተነሰች ብገለህ፣ አላህ ሱብሃነ ወተዓላ የእኔ ቅጣት ምን የሚሆን ይመስላል? ስንት ሰዎችን እንደገደልኩ የሚመዘግብ ይመስላል? ክያ አንድ ነፍስ፣ ያ አንድ ሰው አዋየ አንድ ነፍስ ብቻ ቢሆን ትክክል። አላህ ሱብሐነሁ ወተዓላ ገም ምንድነው የሚለው መሰል፣ አንድ ንጹህ ነፍስ ብትገድሉ ከአደም ልጅ ጀምራችሁ እስከ መጨረሻው ሰው ድረስ ያለውን በሙሉ እንዳጠፋችሁ ነው የሚቆጠረው። ደብበል እኔ አንተን ነው የገደልኩ፣ ግን የምጠየቅበት ወንጀል ክብደቱን ስትመለከተው ከአደም ልጆች ከመጀመሪያው የተፈጠረው ሰው ጀምረ እስከ መጨረሻው ሰው ድረስ ያለውን ሰው በሙሉ እንዳጠፋ ይቆጠርብሃል። አንተ ተቸገረ በችግር ጊዜ ደግሞ ብደርስል ወይም ደግሞ አጅሩም በተመሳሳዩ ነው የሚሆነው ማለት ነው። አላህ ሱብሐነሁ ወተዓላ በሰዎች ላይ ድንበርን እንዳናልፍ በወንደር ያደርጎብናል። ለምሳሌ ይህንን ለማሳየት ያህል ጎረቤታችን ሙስሊም ባይሆኑ እንዴት አብረን መኖር እንዳለብን፣ ለችግሮቻቸው ጊዜ መድረስ እንዳለብን፣ በደስታቸው ጊዜ መካፈል እንዳለብን ረሱላችን ሰለላሁ ዓለይሂ ወሰለም አስተምረውናልና እስልምና ከውጭ የሚነገረውና ውስጥ ገብተህ በትክክል አስተምሮቱን ብታዩ ኮምፕሊት የማይገናኙ ነገራቶች ናቸው። ስለዚህ ቅርታ፣ ወደ ጥያቄ ይቀጥል። አመሰግናለሁ። የእኔን ጥያቄ ልጠይቅ የነበረው የመለስክልኝ ዲቴይል። እኔ እዚህ ላይ ሙስሊም ገዳይ ነው ምናምን የሚለውን ነገር አልቀበልም። ምክንያቱም ቤቴ ሙስሊም ስላለ ብዬ ነው። ብዙ ነገር ስለምን አንድ ሙስሊም ቢገድል በሸሪአው መሰረት ይገደላል ምንም ድርድር የለውም በቃ ተገደልክ ትገደላለህ ድርድር የለም እና አንድ ሰው ደግሞ ለመግደል የሚገደል ከሆነ ደፍሮ አይገድልም እስልምና ውስጥ ስታስተምሮ በምንም ተአምር አይኖረም እና በመግደል ዙሪያ ጥያቄ ምንድን ነው ማለት በጣም ሊመለስልኝ የሚገባው ሁልጊዜ ጥያቄ የሚሆንብኝ ነገር አንድ ሙስሊም የነበረ ሰው ወደ ሌላ ሃይማኖት ከሄደ ይገደላል የሚል እንትን አለ። እሱ ላይ ደግሞ ማብራሪያ ሲሰጥ ውሳዞች አንዳንዴ የሰማሁት ይመከራል መጀመሪያ፣ የጎደለበት ነገሮች ያልተረዳው ነገር ካለ በስነ ስርዓት እንትን ይደረጋል እስልምናው በስነ ስርዓት ይነገረዋል ሶስት አራቴ ከዛ በኋላ ግን እንደዚህ ይገደላል የሚል እሰምቻለሁ፣ እኔ ከራሳቸው አፍ ማለት ነው። ሜይ ቢ ካልተሳሳትክ ችግር የለውም። ይኸውልህ ሸርጥ የሚባል ነገር አለ። ለምሳሌ አንድ ሰው ሀገር ቢክድ ምንድን ነው የሚደረገው ክያ? በሀገር መካደው የሀገር ክደት ወንጀል በሀገር ክደት ወንጀል ይጠየቃል። መልሶ ሀገሩ ላይ ደግሞ ጥቃት ቢፈጽምስ፣ ያ ሰውዬ ላይ ምንድነው እርምጃው የሚሆነው ያ? ጠጠመቀ ያለ ከበድ ያለ እርምጃ ነው የሚወሰድበት። እስልምናም ያንን ነው የሚል ሀዲሱ አለ በትክክል ሀዲሱ ግን ምንድነው በሌሎች ሸርጦች አሉት። ያ ሰውዬ ከእስልምና ወጣ መብቱ ነው። ላይክ ራፊዲን ነው በእምነት ማስገደድ የለም። ነገር ግን ድንበሮችን የሚያልፍ ከሆነ እስልምና ላይ አላስፈላጊ ነገሮችን የሚያደርግ ከሆነ ደግሞ ተቀባይነት አይኖረም። ልክ ቅድም አንድ ሰው ሀገሩን ሲክድ ጀምራ ሀገር በመክሰስ ጉዳይ ሀገርን በመካት ትከሷለ። ነገር ግን ከዛ አልፎ ሀገርህን ሊያጠቃ ከመጣ ደግሞ ምንም አይነት አማራጭ አይኖርህም ማለት ነው ዲኬ ሊመልሱላህል ችግር የለውም። ግን እዚህ ጋር ምንድን ነው ከእስልምና የመውጣት ሙሉ መብት አለው። ላይክ ራፊ ዲን ነው በእምነት ማስገደድ የለም። ነገር ግን መልሰ ደግሞ ዲነል ኢስላም ላይ ሀዲሱ እንደሚነግር ደግሞ ድንበር ስታልፍ ደግሞ በእስልምና ቀኝህን ለመታ ግራ አንስጥ የሚል ፕሪንሲፕል የለም አትግደል፣ አትንካ፣ ሰዎች ላይ አትሂድ። ነገር ግን ሰዎች ድንበር አልፈው አንተ ላይ ጥቃት የሚያደርሱ ከሆነ ራስን የመከላከል ኃላፊነት ስትገባለህ ማለት ነው። ሰው ሸርጦች አሉት እንጂ ዝም ብሎ አይገደልም። ምክንያቱም አላህ በቁርአን ላይ ክራሀ ፊዲን በእምነት ማስገደል የለም ብሎ ዘግቶታል። በጣም አመሰግናለን። የሚጨረሳ እንደ ጥያቄም በደንብ ደግሞ ምንድን ነው ድል የምፈልገው ይሳ እናንተ ጋር ነብይ ነው። በደንብ የሚከበር እና የሚወደድ ነብይ ነው። እኔ ጋር ደግሞ አምላክ ነው። እኔ ኢየሱስ ብዬ አምላክ ብዬ ተቀብየዋለሁ። እናንተ ጋር ደግሞ ነብይ ተብሎ ትልቅ ነብይ ማለት ነው። ከነብዩ መሀመድ ቀጥሎ ትልቁ ነብይ መሰለኝ ይሰማል።